ለእናንተም ተመልካቾቻችን እንደምንከረማችሁ ህያው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ጀምሯል። በዚህ ዝግጅታችን እንግዲህ ብዙዎቻችሁ የተማራችሁ የተጠቀማችሁ መሆናችሁን እየገለጻችሁልን ነው። አሁንም በድጋሚ እንደደጋግመንም እናመሰግናለን። እንግዲህ ይህንን ዓላማችን የእግዚአብሔርን ስራ ለሰዎች ማድረስ ነው። ሰዎች ደግሞ ተስፋ ቆርጠው እኛን ጌታን አይፈልገንም። እንደዚህ አይነት ሰው ነው የሚፈልገው። እንደው ሰው ተሰርቶ አልቆ ወደ ጌታ የሚመጣ የሚመስላችሁ ሰዎች፣ እንደዛ እንዳልሆነና እግዚአብሔር በህይወት ውስጥ ወይም ደግሞ በሰው ህይወት ውስጥ ከየትኛውም አይነት ውድቀት ውስጥ፣ ከየትኛውም አይነት ጨለማ ውስጥ ማውጣት እንደሚችል ለማሳየት ነው ይህን ፕሮግራም ያዘጋጀነው። በዚህ መሰረት ዛሬ በአዲስ እንግዳ ወደ እናንተ መጥቻለሁ። የዛሬ እንግዳ ወንጌላዊ ዳንኤል ዱሬሳ ነው። ወንጌላዊ ዳንኤል እንኳን ደህና መጣህ። አሜን፣ እንኳን ደህና ቆያችሁን። እንግዲህ ወንጌላዊ ዳንኤል በተለያዩ የህይወት ውጣ ውረዶች ውስጥ አልፋሃል። በተለይ ደግሞ በጌታ ቤተሰቦቼ በጌታ ነበሩ አይደለም በጌታ የሚያውቁ ቤተሰብ ቢሆኑ ለጌታ ያልኖሩ ነበሩ። እኔ ግን በዛ ከስሜ ጀምር ዳንኤል የተባልኩት ዳንኤል ዱሬሳ ነው። ዳንኤል ማለት መጽሐፍ ቅዱስ አይስም ነው። ዳንኤል ማለት ደግሞ ቀጥተኛ ማለት ነው። በፋርስም በሜዶ መንግስትም የኖረ ማለት ነው። የኔ ህይወት ግን በእንደዚህ አይነት የተቃኘ ቢሆንም የልጅነት ህይወቴ ውስጥ የጌታ ስምም ይዤ ዳንኤል የሚለውንም ስም ይዤ ብቆይም ለጌታ ተለይቼ ያልኖርኩባቸው ብዙ ውጣ ውረድ የህይወት ጉዳዮች ነበሩ። እነሱን እንመጣለን። እንግዲህ ያው ምንድነው ያው በጌታ ቤት ውስጥ ያድጉ ሰዎችም አንድ ጊዜ ልጆቻችንን የጌታን ነገር እያሳየን ካላሳደግን ዋጋ ያስከፍለናልና እነሱንም ዋጋ ያስከፍላቸዋል። ይህንን በተመለከተ እንግዲህ በተለያዩ ውጣ ውረድ ውስጥ ያልፋል። እስር ቤት ሁሉ ታስረህ፣ በጣም ብዙ መከራዎች ውስጥ አልፋልና እንግዲህ ዛሬም የመጣኸው ይህንን እንድትመሰክርልን ስለሆነ ከቤተሰቦች ጀምረህ ከልጅነት ጀምረህ ስለሰፈር ስላስተዳደግ ምንድነው ቤተሰቦችስ? ምንድን ነው ጌታን አጥብቀው ያለያዙት እነሱስ? ምሳሌነት ያልተማሩ ከታች ጀምረህ ተርክልን። ያው መዶሽ እግዚአብሔር የተመሰገነ ይሁን፣ ጌታ የተመሰገነ ይሁን። ቤተሰቦቼ በጌታ የነበሩት ባይለስላሴ ዘመን ነው እና በይርጋለም አዋሳ ክፍለ ሀገር ዘር ሬዲዮ ኦፕሬተር ሆኖ አምሳለቃ ሆኖ ወንጌልን በዳዳድድ የሚል ፖሊስ ሞርስኮድ ሞርስኮድ ውስጥ ወንጌልን የሚሰብክ ሰው ነበር አባቴ። ይርጋአለም ውስጥ ይርጋለም ማለት ዛሬ የአዋሳ ዋና ከተማ ይርጋለም ነበር፣ ድሮ ኃይለሥላሴ ጊዜ። ከዛ በኋላ ነው ወደ አዋሳ ክፍለ ሀገር የመጣው። እዛ ሰዓት ይርጋለም ላይ ፋዘር ሃምሳ አለቃ ሆኖ ከአምቦ ሃይስኩል ሄዶ፣ ከዛ በኋላ ደግሞ በካዲት ውስጥ ገባ። ከዘጠነኛ ክፍል የካዲት ኮርስ ሆኖ የአባዲና ኮሌጅ መቶ አለቃ ሆኖ ወጣ። መቶ አለቃ ሲሆን ደግሞ እንግዲህ ፖሊስ ሰራዊት እና አገር አስተዳደር አንድ ላይ ነበረ። ስለዚህ ወደ ጋምቤላ ሄደ። ከዛ በዚህ መካከል ውስጥ እኔም ተፈጠርኩኝ። እኔም ዳንኤል ዱሬሳ፣ የሩስ ዱሬሳ፣ ኢማኑ ዱሬሳ እያለ ፋዘር በመጽሐፍ ቅዱሳዊ ስም እያወጣልን ቀጠለ። መጨረሻ ላይ ግን ወደ አቤቱ ጎራ ሲመጣ ታገላለ የማርክሲዝም ሌኒንዝምንም አብዮት ዓለም ተቀበለና ከመጽሐፍ ቅዱስ አይዲያ ወጣ ማለት ነው። ፋዘር የዚህኛው አቀንቃኝና የደርግ ኢሰፓ የዛ ዋና ተዋና የሆነው እግዚአብሔር የለም አሉ ማለት ነው። አዎ እግዚአብሔር የለም ከሚለው ወገን ውስጥ ሆኖ ሁለቱም በሚገርመው ማዘርም የዚህ አቶ ቢስተራ ኳስ ሜዳ አካባቢ ቤተል መካነ ኢየሱስ ትከታተል ነበር የተወሰነ ታይም ላይ እና ጌታ ኢየሱስ ሆይ ና መርምረኝ፣ በደሌንም ይቅርበለኝ፣ በአንተ መንፈስ ተመርጬ እኖር ይሆን የምትለው ሁሉን ትቼ የሚለው መዝሙር ዘጠኝና አስር አስራ አንድ ዓመት ሆኜ ሰማሁ ነበር። መስማት የጀመርኩት ከዛን ጊዜ ጀምሮ ነው። ከዛ ማዘር ደግሞ ያለ ሴቶች ተሳትፎ አብዮት ግቡን አይመጣም ብላ ሽፍት አደረገች ማለት ነው። ስለዚህ ሁለቱም ከባይብሊካል ሀሳብ ወጡና ይህንን የሪዮት አለም ኮሚኒዝም ሆኑ። እሷም የደርግ ኢሰፓ አባል ሆነች፣ ፋዘርም እንደዛ ሆነ። ሁለቱም የኢሰፓ አባላት ሆኑ። ኢሰፓ አባል ደግሞ ስትሆን ከሃይማኖት ነፃ መሆን አለብ ክርስትና ማታ ነፃ ምን አተልም ሪዮት አለሙን ብቻ ነው የምትከተለው። ስለዚህ የዛ አቀንቃኞች እንደውም መልማዮች ሆነው ዋናው አንድ ቁጥር ሆነው ፋዘርም በአውራጃ ደረጃ በወረዳ ደረጃ በአመራር ደረጃ ቀጠለ። እሷም ደግሞ በክፍለ ሀገር ደረጃ በኢሰፓ ደረጃ በአመራርነት ሁለቱም እየሰሩ ወደ ኤሊባወር ክፍለ ሀገር ተቀይረው ሄዱ። እኛም አብረን ተቀየረ። እንግዲህ ያው የወታደር ቤተሰብ ስትሆን የመንግስት ሰራተኛ ስትሆን አስተዳደግ በዛ ነው። እና በዚህ መካከል እያለን እንግዲህ እናታችን በጎሬ አውራጃ ላይ የቀድሞ የሊባወር ክፍለ ሀገር እናታችን አክሲደንታል ትሞታለች በመኪና አደጋ በመኪና አደጋ ስትወጣው ንስሐም ሳትገባ ማዘር በዛ መልኩ ታልፋለች። የኔ ህይወት ከዛ በኋላ ተመሰቃቀለ። ትንሽ የቤት ልጅ ነገር ነበርኩኝ። ወደ ውጭ መውጣት መቃም፣ ማጨስ እና ብራዚል ጠጅ ቤት መጠጣት ጎሬ በቃ እንደዚህ እንደዚህ አይነት የተመሰቃቀለ ነገር ውስጥ ገባ። ከዛ በኋላ ደግሞ ወደ ወሊሶ አውራጃ መጣባት፣ ወደ ጨቦና ጉራጌ አውራጃ የወሊሶ አስተዳደር ሆነ። ደንበኛ በርጫ ውስጥ ገባው። በቃ ከዛ በኋላ ጫት ቃሚ ሆንኩኝ። አብዶ በረንዳ የሚባል ሙሊ ሰው አለ። አረብ ተራ ሚሉት አለ እና ደንበኛ በቃ ቀምቃሚ ሆንኩ። የሃይስኩል ተማሪ ነኝ። አባት ምንም አይሉ ኖ አባቴ ከእንደገና ተቀየረና ወደ ግንጭ መጣ። ቤት ለእኔ ፍሪ ሆነልኝ። ቤት ውስጥ ያለው ወንድ ልጅ እኔ ነኝ። አንድ ሌላ አጎት አለ፣ ሌላ ቤት ሰዎች አለ። የቤቱ ታላቅ እኔ ስለነበርኩ እኔ መፈንፀዝ ሆነብኝ። መቃም፣ መጫ ማጨስ እና ወደ ዱርዬነት አለም ውስጥ ገባሁ። እንደዛም ሆኖ ግን ጌታን እወዳለሁ። ይገርምህ ነገር ምን ነበር፣ በፊት ያቺ የሰማዋት የመዝሙርና ከፕሮቴስታንቶች ጋር መዋል ጀምራለሁ። ይመሰክሩልኛል። አንተ ስታድግ እነሱ ጭራሽ ወደ ቤተክርስቲያን አይሄዱም ነበር፣ አይደል? አይሄዱም፣ ወደ ቤተክርስቲያን አይሄዱም። ስለዚህ አሁን ከቤተክርስቲያን ጋር ከክርስቶስ ጋር ከመጽሐፍ ቅዱስ ጋር ምንም ታሪክ የለህም አለኝ። መጽሐፍ ቅዱስ ታሪክ የሚኖረኝ ምንድነው፣ ጎሬ እኛ ሚሽን ግቢ ውስጥ ነበር ጎሬ፣ ወሊሶ በፊት ማለት ጎሬ ቤተል ሚሽን ውስጥ ነበርን እኛ። ምንሆን ስለዚህ ቸርች አለ፣ የተዘጋ ቸርች። እኔ እጅ እሰማለሁ፣ በመዝሙር እሰማለሁ፣ በዛ እሰማለሁ፣ በደዛ ኳስ ሜዳ ሲዘሄድ በዚህ ይዞራለሁ፣ እሰማለሁ። በመዝሙሮቹን እሰማለሁ፣ የእነ ታደሰ እሸቴን። መፈታቴን አውጃለሁ፣ ለጠላቴም እነግረዋለሁ፣ በበጉ ደም እቆማለሁ። የድን ዜማን ዜ መዝሙሮቹን እሰማለሁ፣ አዜማለሁ፣ ሰዎቹንም ለማናገር እሞክራለሁ። ግን ሰዎቹ ደግሞ ይፈሩኛል፣ እኔን አባቴ ደርግ ኢሰፓ ስለሆነ ወደዚህ ከመጣ

ኬንያ ሄዶ ከኬንያ መልስ ላይ ያው ጌታን ከማገልገል ውጭ ቃል ወጣሁ፣ አውስትራሊያ ሄዳለው በሚል ጌታ እጁን ስላነሳበት ያኔ መዝሙሩ ነበር ማለት ነው። ነው መስለኝ እሱ ነው የዘማን ነው እየሰማሁ ያደግኩት ጌታ ኢየሱስ ሆይ ና መርመረኝ የምትለው። ዳሞት በቃ ታተማብኛለች፣ ልትነቃነቅ አልቻለችም ብቅምም ብጠጣም የድሮ ነው። ታደሰ እሸቴን የድሮ የነ መዝሙሮችን ሰማል። እነ ሸዋዬ ዳምጤን ነው የብዙ የመስማት እንትኑ ነበረኝ። በዛ መካከል ውስጥ ነው እንግዲህ ጌታን ለመቀበል ፈለግኩኝ። ወደ አምቦ ስንመጣ፣ ከዛ በዚህ መካከል ውስጥ ምን ሆናለሁኝ? ፖሊስ እገባለሁ፣ ፖሊስ እቀጠራለሁ። የእሳት አደጋ ፖሊስ እቀጠራለሁ፣ እገባለሁ። እዚህ ጊዮርጊስ ጋር ተቀጥሬ ብዙም ሳልሰራ አዲስ አበባ መጣ ነው። ሰንቀል እየሰለጠንኩ እያለሁ እየወጣው መጠጣ ጀመርኩ። ስነ ምግባር ችግር። የተቀጠርከው ፖሊስ ነው? አዎ፣ ከአምቦ ፋዘር ከጅባትና ሜጫ ማነው፣ ከጨቡና ጉራጌ ወደ ጅባትና ሜጫ የጊንጪ ወረዳ አስተዳደር የሆኖ መጣ። በዚህ መካከል እኔ ደግሞ ጌታን የማግኘት እድል ገጠመኝ። ሰማንያ ሰማንያ አንድ ይሄ አያልኩ ግን ባካረኩኝ። እንዴት ነው የገጠመስ የጌታን ማግኘት? ጌታን ያቺን ለመተው ጭበርጫውን ምኑንም ለመተው ሰው ለመሆን ወደ እግዚአብሔር ቤት መጣሁ። ወደ እግዚአብሔር ቤት መጥቼ ደግሞ ደቀ መዛሙር ትምህርትን ቸርች ሰሚት ማድረግ አቃተኝ። ሱሱ ተነሳ እንደገና። ሰማኒያ አንድ ሰማኒያ ሶስት ላይ እንደዛ እያልኩኝ ቀጠልኩ። እንደገና በሰማኒያ ሶስት ማለቂያ ላይ እንደገና ጌታን ለመቀበል እድል አገኘሁኝ። በዚህ መካከል ውስጥ ነው እንግዲህ ወደ ማረሚያ ቤት አገልግሎት፣ የባህሪ ችግር አለ፣ ድሩዬ ነኝ፣ ሆምሳ ነኝ። ቆይ ጌታን መሰከሩልህ፣ መሰከሩልህ፣ ግን ወታልትለወጣ እገባለሁ ወጣለው እንጂ ትክክለኛ የሆነ የህይወት ለውጥ ትምህርት እየተማርኩ አይደለም፣ የሚዘኝም ሰውም አልነበረም። ይሄዳለሁ እኔም ለመያዝ ፈቃደኛ አደለም። ቸርች ሰሚት አድርገኝ ለመማር አልቻልኩም። ከዛ እግዚአብሔር ምን አመቻቸልኝ? ወደ ማረሚያ ቤት አመቻቸልኝ ማለት ነው። መታሰር ስታሰር፣ ደግሞ በጥይት ተመትቼ ነው። ምን አድርገን የተመታሁት? እንግዲህ የባህሪ ችግሮች ነበሩ ብያለው። ከግሩፕ ጋር ከሚያወናብዱ ጋር ከሚያጭበረብሩ ጋር፣ ቤተሰብም እጅ አለበት እንድታረም ማለት ነው። አይ ማለቴ፣ ምን ትሰራ ነበር? እስቲ አሁን እንደዚህ ከዱርዮሽ ጋር ሆነ ምትሎ? አዎ፣ ምን ታድርግ ነበር? ያኔ አብራችሁን ትሰሩ ነበር? አዎ። ምን ሰራችሁ? አንዴ ህይወታችን ማምታታት ውስጥ ነበር። ምን ታደርጉ ነበር? የሰው ኪስ የመግባት ላቦሮ፣ የመጠቀም ላቦሮ ይባላል። አባራ ፈረፋ ምናምን የሚባል አለ። ለካርታ ገበያ ውስጥ መጫወት። አይ ከበካርታ የሚያጭበርብሩ በካርታ የሚያጭበርብሩ እነሱ አሉ። የኔ ቲሞች አጭበርበረን ከገጠር ሰው ጋር ለመውሰድ ኮምንት አረጉ ነበር። እኔ ከጠጅ ቤት ሰውን ይወጣላችኋለሁ እነሱ ደግሞ አምታተው ያንን ብር ይቀበላሉ። እዚህ ጋር ሎተሪ ያሸነፍክልና፣ ሎተሪ ያሸነፍክልና ቀዩን ቢጫ ይሉና አባረፈረፋ ይቀመጣል። እዚህ ቀዩ ያንተ ነው ይላል። መጨረሻ ላይ የሱን ብር ይሰጠዋል፣ ከእንደገና ይቀበለዋል እያለ እያለ ቁማሩን ያስለምደዋል። ሰውዬው እበላለሁ የሚል ወይም ቁማሩን አገኛለሁ የሚል ስለሆነ መጨረሻ ላይ ብሩን ይጠቀልሉታል። ሰውዬው ባዶ እጅ። በዛ መንገድ ሰዎችን እንጠጣበታለን። አዎ በዛ መንገድ እየወሰድን እንጠጣበታለን የገቢ ምንጫችን አንዱ እሱ ነበር ማለት ነው። ለመጠጣት ለማጨበር ከሰው ኪስም ደግሞ ተወሰደ። አዎ የከሰው እጅ እጅ ስራ ይባላል እሱ እጅ ስራ ማለት ሰው እጅ ውስጥ ገብተህ በጃር ለምሰርቀው አሃ እጅ ስራ ማለት አይደለም። ላቦሮ ትሰራለህ ትጋፋለህ እንትላለ ለሁለት ሶስት ላቦሮ ማለት ሁለት ሶስት ይሁንና ማከል ላይ ሰውዬውን ታስገባዋለህ። አንዱ ያናግረዋል፣ አንዱ አይምሮውን ይሰርቃል። ከዛ ላይ ኪሱ ተገብቶ ይወሰዳል። ያ አንዳንዶቹ ደግሞ ከባድ ነው። ጋቢም ስለሆነ ልትቀደው አትችልም። በጣም ከባድ ነው። የጋቢ ውስጥ አካባቢ ይከብዳል። ይሄ ቦርሳው ምናምን ቀላል እንደው በዚህ አጋጣሚ እንደው አሁን ብዙ ሰው ተስፋ ቆርጦ በጣም አይቻልም መንገድ ላይ ንብረት ተወስዶበት በተለይ ገጠር ሰው ሲያለቅስ መንገድ ላይ እና እስቲ ያጋጠም በዚህ ወስዳችሁበት የቆጨህ እንኳን የለም በጣም የቆጨኛል። በኋላ ኋላ ላይ ንስሀ የገባሁበት ምክንያቱ መሳፈሪያ አቶ መሳፈሪያ አቶ ወሰዳችሁበት ወስደንበት በቃ በዚህ በተለይ አቶ ይሰራ ነው እና ሊመጣ ወደ ክፍለ ሀገር ነው የሚሄደው። እኛ ደግሞ አስራ አንድ ሰዓት ነው የተነሳ ነው። አብረን አድረን ሰውየውን አጥምደነዋል። ከዛ ከፊት ለፊት ጣልንበት። ሰውየው እውነተኛ ብር መስሎት ከላይ ብር አለች ሊወስድ ሲመጣ ጣልንበትና ብራችን ይወሰድ ካለው ከዛ አላፈትሽም ምናምን አለ። ከዛ በኋላ የእሱ ብር ተወሰደበት ሙሉ በሙሉ መሳፈሪያው። ምናልባት ጥቄ ቆርጦ ሊሆን ይችላል። ክፍለ ሀገር ነው የሚሄደው ይሄ ክፍለ ሀገር። ብሩ ተወሰደበት ሙሉ በቃ ሙሉ ይቼ ተደረገ። የዛን ጊዜ ትልቅ ብር ነው፣ ሀያ ብር ሰላሳ ብር እንደዚህ ማለት መውሰድ ማለት አምሳ በጣም ትልቅ ብር ነው። ስለዚህ በእንደዚያ አይነት የተሽከረከረ የማጭበርበር ሲያለቅስ ተሰማኝ በጣም አይ በቃ የተወሰነ ብር ሰጠውና እና እንመልስለት አልኳቸው አስር ብር ትልቅ ብር ነው። በቃ ብር እንኳን ያለ ኦሮምኛ ይናገራልና እና ደሞ ትንሽ ኦሮምኛ እሰማለሁ አስር ብርም ቢሆን እንኳን መልሱልኝ በቃ አለ። ከዛ እኔ እንመልስለት አዎ እኛ መሆናችን እናውቀዋል በቃ ነቃ ቢጮህም ምንም ቢልም በዙሪያው አስራ አንድ ሰዓት ላይ ስለሆነ ፖሊስም የለም ስለዚህ ለመነን ሲለመነኝ በ ሀያስር ብር ስጡታልኳቸውና እኔ እና ከኔ እንደ አለቃም ነገርም ስለሆንኩኝ በዛ መካከል ብሩ ተመለሰለት እና በእንደዚህ አይነት ድግግሞች ቤትም አይቀረኝም ቤትም አንዳንድ ሱስ ካለብ አንክቴ ነገር እሰራለሁ ቤት ውስጥ ያው የፋዘር ቤት እቃ ወስደህ ትሸጣለ ምን ትላለህ የቤቱን እቃ ሱስ ስላለብ አትቀመጥም። የራስ ድን ኮትን፣ ጃኬትን ከውጭ የሚመጣ ልብሶች፣ አዲዳሶች ምናምን አውጥ ተሸጣ አራዳ ሲባል ጃኬቱና ሲዞ ሰንጋተራ ገባ አይነት ነገር ነው ነበር ግን ሆስፒታል ተነቀል ሊሉ ይችላሉ። እኛ ግን በጠራማ መተን ካዘነልን እንተዋለን። እኛ ምንድነው እለታዊ ነገርን ገንዘብ ማግኘት የምንቀምበትን ምናጨስበትን የሆነ በርጫ ይዘን ሞድ የምንይዝበትን ነገር እንጂ ይሄ ብዙ የከፋ ነገር ውስጥ የለንም። ግን ጓደኞች እንደሱ ያረጉ ነበር። በጣም ከባዱ ነበር። ሰው አው ናዚዎች አሉ የወጉና አባቃ ሆስፒታል ተነቀል ይሉ ይችላሉ። ምን እዛ ሆስፒታል ይንቀልል ለኔ ማለት ነቀልልም ይሉ አሃ ወጭ ይነቀሉ በጭው ወቅተው እንደዛ አይነት የሚያደርጉ ነበሩ። በቃም ናዚ እነሱ የለየላቸው ነው። ትንሽ የቤተሰብ ፍራቻም ነገር ስላይኖር የለየለት የዱርዬ መንፈስ ውስጥ ነበር። ግን መጨረሻ በዚህ አዙሪት ውስጥ ይሄ ቃዴስ ነው እንግዲህ፣ ይህ ሁሉ ቃዴስ ምድረ በዳው ስዞ ይህን ሁሉ ልምምድ ይህን ሁሉ ክፋት ወደ ማረሚያ ቤት ስመጣ ነው የተውኩት። ማረሚያ ቤት ደግሞ ስገባ እንግዲህ በጥይት ተመትቻለሁ። ጄስዋል እኔ ተመጣሁ። በቃ ይህ ሙሉ በሙሉ ጄስ ሰው ላመልጥ ስል ነው ፍርድ ቤት ቀርቤ ላመልጥ ስል እና መሳሪያ ለመቀመጥ ፍርድ ቤት ቀረብኩ። ከፖሊሱ ጋር ግርግር ጀመርኩኝ። ቁም ይለኛል አልቆምም እለዋለሁ ምናምላል። ከዛ ፍርድ ቤት ገባን ገባን። ከዛ በኋላ እኔ ለሊቱ ሙሉ እዛ ዜሮ ስድስት እስር ቤት ውስጥ ስለነበርኩኝ የት ማለት ነው አምቦ አምቦ እስር ቤት ዜሮ ስድስት ውስጥ አስገቡኝ። ከዛ ፍርድ ቤት በራፍ ላይ ነው የተመጣሁት እኔ። ሮጥ ሮጥ አገኘኝ ከስር እንደዚህ ገባ ጥይቱ እዛ ያ ጥይት ለሞት ነው የመጣው። እኔ ግን ለህይወት ሆነልኝ። ቀጥታ ወደ ሆስፒታል ገባው ታከምኩ። በጣም የሚገርመው ደግሞ እዚህ ላይ የተመትቼ ሳለው ዶክተሩ ምን አለ፣ ደም ስር ተነክቷል፣ ራጁ ያሳየናል። ስለዚህ ይሄ ግን መቆረጥ አለበት አለ። እኔ ደግሞ የሰማሁት ዱርዬም በሆንም ምንም በሆን እመላለስ ነበር ቸርች። ታገለግለኛለህ የእኔ ክብር ዕቃ መገለጫ ትሆናለህ ይለኛል እግዚአብሔር። ብዙ ጊዜ ዱርዬም ሆኜ ማለት ነው ጌታ ደጋግሞ መልእክት ያመጣል። በየእስር ቤቱ በየጸሎት ቤት አለ። እንግዲህ በዛን ሰዓት ያችን መልእክት እኔ ጋር ትመጣለች። ስለዚህ ዶክተር መጣና አሁን ኦፕራሲዮን ልናደርግ፣ ዶክተር በላይ ነው ይባላል ትዝ ይለኛል። በዛ ውስጥ ደግሞ ግራና ቀኝ ይጠብቁኛል። ምክንያቱም ማረሚያ ቤቱ ስላልተረከበኝ ፖሊስ ሁላ ይጠብቀኛል። በዚህ መካከል እኔ ምንድን ነው አልኳቸው እና ጣውላ ይዣለሁ አንዱን ፖሊስ እዛው በክላሽ ቁጭ ባለበት እኮ ፈነከትኩት። በጤና ጥበቃ መሰረት አንተ ውጣ፣ ልጁ አዎ ታሞ ልጁ ትክክል ነው፣ እንዴት እዚህ ታሞ እዚህ ጋር ደግሞ ጥበቃ ተደርጎለት ክላሽ፣ ውጡ እናንተ በሽተኛ እየረበሻችሁ ብሎ ደግሞ ራሱ ዶክተሩ አባረራቸው። እና አንተ ወደ እንደውም ወደ ማረሚያ ቤት አትወርድም፣ ሶስት ወር እዚው ታኛለህ አቀደልኝ። ለኔ ከዛ ዛውኔ ቤት ሰብይ ተበቀኝ ምንም ፈንክተህ ምንም አልተማርክ አው መቃታ አቀረ እኔ ሁለት ፍርድ ይለማ ሁሬዲን ተብሏል። እሱ ሄዶ እዛው ታከመ። እኔ እዛው እንድቆይ ተደረገ። ጄሶ አለ ልጁ ትክክል ነው ተባለ። ለምን መኝታው ላይ መታህ? ነገር ፈለገኝ አልኳቸው። እኔ ልታመም ነው ያመኛል። የጄሶ ደግሞ ደሞ ቅማል አለው ታውቃለህ፣ ጄሶ ሲቆይ ቅማል። እና እኔ አውቄም አይደለም ያንን ነገር ያደረኩት፣ ግን ኦቨር ሆኛል። ወደ ሌላ ኮሽታ ውስጥ ገብቻለሁ። ስለዚህ ፖሊሱንም የመታሁት ስናደድ ነው ወደ አጀበኝና ከ ከሬስቶራንት ገብቼስ ወጣሁ። ሽንት ቤት ደርሼስ መለስ ቁጭ ብሎ አሁንም እንደዚህ ደገ ተረስ ከዚህ አልኩት። ቀን አደለ ምን ማታ አደረኩኝ ወጣልኝ አልኩት። አልወጣም ሲል እዛው ባያስኩበት። ከዛ በቃ እንደው ማረሚያ ቤትም አንሄድም ይሄ እዚህ መታከም አለበት አለ ዶክተሩ። ከእንደገና የፖሊስ መከራ ይኸውልህ። እኛን በጠበቁ እኛን በጠበቁ እና ጥበቃ ባደረጉ እኔም ያው ፖሊሳዊ ነገር እኮ አቃለው ግን ምንድን ነው እኔ አንተን ውስጥ ገብቻለሁ፣ ገብቷል የራሱ የቻለ ችግር ችግሩ ውስጥ ገብቻለሁ አይምሮ ይምኔ ይምኔ ምኔ አልተረጋጋም። ከዛ በዛ ሁኔታ ውስጥ እያለው እንግዲህ ታከምኩ፣ ቤተሰብ የሚጠይቀኝ ጀመር፣ ትንሽ አገገምኩ፣ ቶሎ መዳን ጀመር፣ መጸለይ ጀመርኩ። በቃ ደሞ ወዳም የሚገርም ነገር ባክ አድርጌ ነበረ ትቼ ነበር። ዘውን ሳገበው አንዱ አጠገቤ ይሞታል፣ አንዱ ይቃስታል መመስከር ጀመርኩ እዛ ሆስፒታል ውስጥ ኢየሱስ ያድናል፣ ማለት ደሞ ጀመርኩ። የሚገርም ነገር ነው። እና እኔም ደግሞ መጸለይ ጀመርኩ፣ መዘመር ጀመርኩ። ጌታ ሆይ ስለረዳኝ ስላተረፍከኝ አመሰግናለሁ ማለት ጀመርኩ። ፖሊስ እኮ ቁጭ ብሏል። እና እሱ ይቅርታ ጠየቁት። ደሞ ሌላው ሲመጣ ሌላ ደሞ ተቀይሮ መጣ። ከዛ በዚህ መካከል እያለ ማረሚያ ቤቱና ፖሊስ መነጋገር ጀመረ። ፖሊስ አልተረከብኩም ይላል፣ አንዱ ማረሚያ ቤት አልተረከብኩም፣ ፖሊስ ይጠብቃል። ስለዚህ ከማረሚያ ቤት ተመላልሶ እንዲታከም ተባለ እና ወደ ማረሚያ ቤት ገባሁ። ፍርደኛ ነበርኩ ፍርደኛ ነበርኩ። የአንድ አመት ከስድስት ወር ችሎትን በመረበሽ በመበጥበጥም የሚል ፍርድና ያው የሌብነት ወንጀል በሚል ፋይል ተከፍቶብኝ ፍርደኛ ሆንኩ። ከዛ ገባው እዛ ፍርደኛ ሆንኩ። በቃ ማረሚያ ቤት ውስጥ ለእኔ ጌልጌላ ና ጴን ይለሆናልኝ የሚገርመው ነገር እዛ ውስጥ መጽሐፍ ቅዱስ እቼ መጽሐፍ ቅዱስ ጌዲዮን ታደልኩ። በቃ መጸለይ ጀመርኩ። ቸርች ደግሞ ገና ይጀመር ነበር እዛው አምቦ ማረሚያ ቤት ውስጥ የፕሪዝን ፌሎሽፕ ጀምሯል። ከዛ በኋላ የብርሃን መገናኛ ትምህርት ክርስቲያናዊ፣ የመካነ ኢየሱስ ትምህርት አምቦ መካነ ኢየሱስ እኔ የሚያዝ ጀመረ። እኔ ነ ትንሽ እዛ ውስጥ የወንጌል ነገር የገባኝ እኔ ቁጭ ብዬ በቃ እዛ አስተማሪ ሆንኩ። ወንጌል ማስተማር ጀመርኩ። ወንበድ ያለ ዘራፍ ያለ ብዙ ወንጀል ትማራለህ እዛ ውስጥ ማረሚያ ቤት ስለሆነ እኔ ግን በየጊዜው መጽሐፍ ቅዱስ ማስተማር ጀመርኩ፣ እዛ ውስጥ ጭራሽ። ከዛም ይመጣሉ እና ህብረት ፈጠርን፣ የወንጌል ስራ ተጀመረ። ቸርቹም ወደ መታደስ፣ ወደ መስፋት ጀመረ። እዛ የማረሚያ ቤቱ አገልግሎት ፕሪዝንም እኛን መከታተል ጀመረ፣ እና እዛ ውስጥ የነበረኝ ህይወት በጣም የሚደንቅ ህይወት ወደ ከዛ በኋላ ቆይታይ አንድ አመት ስድስት ወር ያመክሮ ጊዜ ተሰጠኝ። በአመት ውስጥ በቃ ተጠናቀቅኩና ወንጌልን ይዤ ወጣሁ ከማረሚያ ቤት ማለት ነው። ወንግልክ ወንጌልን ይዤ ከማረቢያ ቤት ስወጣ የእግዚአብሔር ቃል ስለ ያዕቆብ ነበር ይነገረኝ። በጣም የማረሳው ቃል አሁን ዛሬ ጠዋት አነባው ነበርና ቢተስ ላይ ምን ይላል መሰለ? ስለዚህ ጌታ እግዚአብሔር እንዲህ ይላልና አሁን ያዕቆብን ምርኮ መልሳለሁ፣ ለእስራኤል ቤት ሁሉ ራራለሁ፣ ስለ ቅዱስ ስሜም እቀናለሁ። ማንም ሳያስፈራቸው በምድራቸው ተዘልለው በተቀመጡ ጊዜ አዛብም ዘንድ በመለስኳቸው ጊዜ ከጠላቶቻቸው ምድርም በመለስኳቸው ጊዜ በብዙ አዛብም ፊት በበተንኳቸው በቀደስኳቸው ጊዜ ህፍረታቸውና የበደሉኝን በደል ሁሉ ይሸከማሉ ይላል። አየህ፣ የበደልኩትን ሁሉ እግዚአብሔርን የጠራኝ ጠርቶኝ በልጅነቴ፣ በወጣትነቴ ተሸከምኩት። ስለዚህ የእግዚአብሔር ቃል ምን አለ? እኔ ግን ወደ አዛብ አስማርኪያቸዋለሁ፣ ወደ ገዛ ምድራቸውም ሰብስቢያቸዋለሁ። እኔ እግዚአብሔር አምላካቸው እንደሆንኩኝ ያውቃሉ። በዚያም ከነርሱ አንድ ሰው ከእንግዲህ ወዲህ አልተውም፣ ፊቴንም ከነርሱ ከእንግዲህ ወዲህ አልሸሽግም። መንፈሴን በእስራኤል ቤት ላይ አፍስሻለሁ ይላል ስራት። ይህ እንግዲህ በባቢሎን ማንጎግ በነበረው ጊዜ ህዝብ እንደ ኔሽን ለእስራኤል ህዝብ የተናገረው መጽሐፍ ቅዱሱ ደግሞ በአሁኑ ዘአንድ ደግሞ እንደ አውድ ሳይሆን ደግሞ ለእኔ ነው። ምርኮን መለሰልኝ። ያዕቆብ ማለት እኮ አጭበርባሪ አይደለም። አንዳንድ ጊዜ ስብከቶቻችን ላይ ያዕቆብ አጭበርባሪ ነው ይላሉ። አይደለም። ያዕቆብ ለራዩ የሚታገል ሰው ነው። ይዞ አይደለ የወጣው? እኔ እንደዛ አይነት ሰው ነኝ። ታገልኩኝ። ስለ ቅዱስ ስሙ እግዚአብሔር ራራልኝ። ምረት አገኘው። ተበጫጭቆ የነበረው ልብሴ የቡትቱ ጨርቅ የሌባ የማጭበርበር ልብሴን አውጥቼ አዲስ ልብስ ለበስኩ ማለት ነው። ከማረሚያ ቤት ስወጣ ትልቅ አገልጋይ ሆኝ በቃ በመካኖች ቸርች ተያዝኩኝ። የአገልግሎት ትምህርት ተማርኩኝ። ከዛ በኋላ የማረሚያ ቤትን በቃ በአመክሮ ወጣሁኝ። አመክሮ ወጣው ወደ ጅማ እስር ቤት ሄድኩኝ። መልክት እ ለጅማ እስር ቤት በቀይ መሸብር የታሰሩ በብዙ ነገር የታሰሩ ሰዎች ነበሩ። ለእነሱ መልክት አለኝ። በሩ ይከፈትልኝ ጀመር። ሰላምታ እየተሰጠኝ እገባለሁ። እና አንድ ጓደኛ በጣም አረሰ አረሳውም፣ አሁን ኮማንደር ነው። እና እዚህ ሰንቀሌ ማረሚያ ቤት ነውና እና ስሜ ሰፋ ዕጣ ይባላል። ሰፊ ዕጣ አለኝ ኮማንደር ነው። እና አረ ዳንኤል ነው የሚባለው ያን ስምት ረስቼዋለሁ አልኩት። በል እንግዲህ ገብተይንን ህዝብ አስተምረዋለኝ። ወደ አንድ ሺህ ምናምን እስረኛ ነውና፣ እኔ እንዲህ ነበርኩኝ ማረሚያ ቤት ውስጥ እኔ እንደናንተ ታሳሪ ነበርኩ። ዛሬ ግን የወንጌል ሰው ሆኛለሁ። ስለ እግዚአብሔር መንግስት ነው የምነግራችሁ። የሃይማኖት ለውጥ ሳይሆን የህይወት ለውጥ አድርጉ። ጌታ ይረዳቸዋል። እዚህ ውስጥ ቢጠይቃችሁ ዘመር ባይኖር ይችላል። በመንግስትም ተፈርዶባቸዋል ሊናችሁም ፈርዶባቸዋል። እስር ማለት ደግሞ አይምሮ ነው። ስለዚህ አይምሯችሁ ተከፍቶ እግዚአብሔርን ውቁ ብዬ መጽሐፍ ቅዱስ የጌዶንንና ከሞትም ያድናል ኢየሱስ የሚል ወይም ደግሞ ሞት ወይስ ህይወት የሚል ፋክት መስጠት ጀመርኩ ማለት ነው። ከዛ ወደ በደሌ እስር ቤት ከዛ ወደ መቱ እስር ቤት እንዲህ ያልኩኝ አገር አቋራጭ ሁሉ እየሄድኩኝ አገለግል ጀመር። በሮች ተከፈቱ እና በብዙ አቅጣጫ ውስጥ ወንጌልን የመመስከር ህይወት አገኘው። ውስጥም ገብቼ ማረሚያ ቤት አምቦ ገብቼ ማስተማር ጀመርኩ። ከእንደገና በታሰርኩበት እስር ቤት ገብቼ ኮንፍራንስ ማድረግ ማስተማር ጀመርኩ። ወሊሶ እስር ቤት ገባው፣ ዝዋይ እስር ቤት እኔ እናንተም ድጋሚ ሄርንበታለ። እነዚህ እነዚህን ሁሉ ሁለንተና የአገልግሎት መስጠት ጀመርኩ። ለእስረኛ መራራ ጀመርኩ። ልብሴን የሰዎችን ሰብስቤ በኩንታል አድርጌ በልብስ ጫማ አድርጌ እስረኛ ማገልገል ጀመርኩ። ሳሙና የተለያየ ነገሮችን እንደዛ። አሁን እየሄድኩኝ ማረሚያ ቤት ውስጥ ዘመድ የማይጠይቃቸውን ሰዎች ልብስ፣ ሸሚዝ ለሴቶቹ ደግሞ ይሄ የሴቶች ጽዳት መጠበቂያ እሱን ይዘን በየማረሚያ ቤቱ ማገልገል ጀመርኩ። በዚህ አቅጣጫ ውስጥ የወንጌል አገልግሎት ውስጥ ገፋው ማለት ነው። ህይወቴ ቶታሊ ተለወጠ ማለት ነው። ድሮ የውርደት እቃ መገለጫ፣ ከዛ ቤተሰብም ደሳ ነው። ለዚህ ነው አባቴ ወንጌል ሊመሰክሩለት እሳቸው ተመለሱ ወደ ጌታ። አዎ ወደ ጌታ መጣ። መቼ? እንዴት እንዴት መሰለ? በህመም ምክንያት መጣ። እኔ ራሴ ጸለይኩለት፣ ለባት እሳ ገባ። መቶ አለቃ ነው፣ የኦፊሰር ነው። ግን ያኔ አሁን ብዙዎቹ ከኮሚኒዝም የወጡት በተለይ ደርግ ሲወድቅ በጣም ደንግጠው ነበርና፣ እስኪወድቅ ጠብቀው ነበር ወይስ ከዛ ፊት ነው? እንትን ነው፣ በማረሚያ ልክ ደርግ ሲወድቅ የደርግ ባለስልጣኖች፣ ኢሰፓዎች፣ ደርግ አባሎች፣ ወታደሮች፣ መኮንኖች እኮ ወደ ጌታ ነው የመጡት። ፋዘር በመጨረሻው ላይ እድል ሰጥቶት ነበር። ፋዘርን አሁን ግን አለ፣ አስተኛሁት፣ አሰለልኩት ባልጋ ላይ ተናገርኩት አለኝ። ስለዚህ አንድ ቀን ዘጠኝ ሰዓት ላይ የጸለይኩ እያለሁ ቤቴ ፋዘር ታሞ ፕራሲዮኑ አድርጎ እዚህ ራስ ደስታ ጨርሶ ሲወጣ ና ዳንኤል ጸልይልኝ አለ። ኖ ከዛ በፊት ጓደኞቹ ሊመሰክሩለት ሲሉ ኖ አለ። ቁጭ ብሎ ጅባት ያለ ተስፋ ይባላል እና የመሰክርህ እንደዚህ እንደዚህ ነው ጌታ ሲለው፣ ኖ ኢየሱስ ክርስቶስን በልጄ አገኝቸዋለሁ አለ። ትናንት ልብሱን አውጥቶ ሲሸጥ የነበረ ዛሬ ግን ልብሱን ለብሶ ከረባት አድርጎ ቂቅ ብሎ ሰው ሆኖ ዳንኤል እግዚአብሔርን በዳንኤል አይቼዋለሁ አለ። ፋዘር የሚገርም ነገር ነው። ደስ ነው ያለኝ። እንድጸልይለት ፈለገ። ይከራከረኛል መጽሐፍ ቅዱስንም ያውቃል። እናወራለን ማታ ማታ ቡና ሲፈላ እንደሌላው አይደለም። ኦርጋን ተከራካሪ ሰው አይደለም። ሪሊጅንም አይደለም። ያው ካልቸሩና ሃይማኖቱን ለይልኝ ይልሃል እንጂ እንትን አይደለም፣ አይከራከርም። ያውቃል መጽሐፍ ቅዱስን ይጠቅሳል፣ ይናገራል። ግን መኖር ነበር የሚያቀተው። ያው ያቺም ኮሚኒዝም ስላለች በስተርጅና ደግሞ እንትን እያልክ ስትመጣ የኑሮ ሁኔታዎች ምናምን እንጂ ትሩዙስ ውስጥ ነበረ። ምክንያቱም ዳንኤል ያለ ሰው ነው ያጸደቀ ሰው ነው። እና ነገረኝ ዳንኤል ማለት እኔ አይደለም የሚያወጣው ሁሉ አለ። ሚሽነሪ ነው አለ። ከቦረና ሲመጣ ከኬንያ ያቤሎ ላይ አግኝቶ ይሄ ልጅ ስሙ ወንድ ነው ዳንኤል ይባላል አለ። ሳልወለድ አልትራውሳንት። ለዚህ ነው ወደ ብዙ ታሪክ አለ። ዘጠኝ ዓመቴ ነው አስር ዓመቴ ነው። ባሮ ወንዝ ላይ ጀጀቤ ወንዝ ይባላል። ባሮ ምጣቆ ከሆነ ባሮ ወንዝ ውስጥ ገብቼ ነበር። እኔ ከዛ ውስጥ ነው የወጣሁት ሐረግ ምናምን ይዤ አለኝ። ጌታ በዛን ጊዜ ነው ያተረፍኩ አለ። ከዛ ተመልሰን ወደ አዲስ አበባ መጣን። ወደ ተወለድኩበት ቦታ ያው እኔ እንግዲህ የተወለድኩት አዲስ አበባ ነው አዲስ አበባ ነው፣ አዲስ አበባ ወረዳ ሰባት ቀበሌ ሀያ ዘጠኝ ደጃዝማች ገነሜ ትምህርት ቤት ነው። እዛ አካባቢ ነው የተወለድኩት። የቤተሰቦች የእናቴ ቤተሰቦች እዛ አካባቢ ናቸው። ደጃዝማች ገነሜ እነ ፈረሮቢ እዛ አካባቢ ያው በዚህ ሴንትራል ሾው አካባቢ የጉለሌ የሚባለው ትልቁ የሰላሌው ፓርት ላይ ናት። እናቴና ከዛ ነው የወጣችው ያንን ወንጌል ደሞ ለመስበክ እድሉን አገኘው። እኔ ወደ ደብረ ጽጌ የእናቴ ዘሮችን ስማውን መጥራት አስፈላጊ ነው እንዴ? ባህልና ካርጫ ደብረ ጽጌ ማለት እዚህ ዘጠና ኪሎ ሜትር ላይ ነው። ኦርቶዶክስ ወደ ደብረ ሊባኖስ ማለት ትልቁን ወንጌል የሰራሁበት እዛም የተፈነከትኩበትም ተደበደብኩበትም ገበያ ላይ እንደንትን ረገጡኝ። እዛ ሙከጡሪ ጎርፎ የምትባል እንዲህ ዝም ብለህ አውትሪች አሰብክ ግሬት ኮሚሽንም ሰብኮ ኢየሱስ ክርስቶስን ፊልም እያሳዩ ያሰባበሩና ደበደቧቸው። እኔ ግን ወርቄ ኤሌሞ ኤሌሞ ጀባብ እየገባሁ የአያቴን ስም ጠራው። ማን ማንን ይነካላሉ? የደበደብን ገባን ጉማ ተከፈለ። ፍርድ ቤት ቀረቡ እነሱም የደበደቡን። ምንድን ነው የምትለው አለኝ ዳኛው። አይ ኢየሱስ ክርስቶስ ይቅር ስላለኝ ለእኔ ነው ዱርዬውን እነሱንም ይቅር እላሉ። ታዲያ ለምን ፍርድ ቤት መጣል? አይ የህግን የበላይነት እንዲያውቁ እንዲረዱ ነው ስል ደግሞ ዘመዶቼ ናቸው። የጀፌ ኤሌሞ ነኝ። እሱ ደግሞ የጀፌው ልጅ። እኔ ወርቄ ኤሌሞ ነኝ። ደስታ ኤሌሞ አለ። እነዚህ የደበደሙኝ ሁሉ ዘመዶቼ ናቸው። የሚገርመኝ ነገር የደበደሙኝም የፈነከቱኝም እነሱ ናቸው። ከዛ በኋላ ወንጌል እዛ ዛሬ በትልቅ ወንጌል መካነ ኢየሱስ ቸርች እዛ አለ ትልቅ ትልቅ ትልቅ ትልቅ ነገር ዛሬ አስርና አስራ ሶስት ዓመት እና እዛ ቦታ ላይ ወንጌል ተተከለ፣ ቃል ተተከለ። አያቴ ቤተክርስቲያን ተክለው ነማን ነው ከፍተውን ሰርተው ነበር። እኔ ደግሞ ይህንን ተከልጉኝ እና ቃሲም ስላሴ ይባላል ያ ቤተክርስቲያን ቃሲም ቃሲም ስላሴ ይባላል። ቃሲም እንግዲህ ወደ አርሲ ነገሌ ሮቤ መስመር የገባ ዘር ነው የኛ ትውልድ ነው የእናቶቻችን ዘር አጥንቼ ሮቤ ጀሮ ባለፈው እና ወደ በቾ ሰላሌ በጣም ይበዛል። ወደ አርሲ ወደ ባሌ ወደ ጎባ ኦርቶዶክስ በመሆን ሰላሌ ወደዛ ሄዷል ሰፍሯል። እዛ ቦታ ላይ በጣም ጥሩ ነው። ለእግዚአብሔር ነው። አሜን አሜን። ከዛ በኋላ ደግሞ እንዴት ነው የቀጠልከው ትነግረናለህ። እረፍት ሰዓት ስለደረሰ ረፍት አድርገን እንመልሳለን። ተመልካቾቻችን የረፍት ሰዓታችን ስለደረሰ ረፍት አድርገን እንመልሳለን። ባላችሁበት ሆናችሁ ጠብቁን። ህያው ምስክር ሳምንት ለቴሌቪዥን ዝግጅታችን